ጎልማሳነት ምን ብሎ ነው እባክህ። እሱማ መልካም ቆይ ቆይ ቆይ የአማሪካ ስልክ ነው ልጄ ነው። ከስልኩ በኋላ እናወራለን። ወይዬ ብርሃኑዬ እንዴነ እንዴት ነህ እናቴ፣ እዚያር መስኪ እንዴት ሰነበት? ደህና ነኝ ደህና ነኝ እናቴ። አይ እንዴት ሆናችሁ ራ እናቴ፣ እንዲያው የሰው ነው አየር ያየራ አሳጣችሁሳ አይዟችሁ፣ አይዟችሁ በሉ። አዎ ግድ የለም፣ በቃ ግባ ግባ። እናቴ አልያዝሽ ነው ያልከኝ፣ አልያዝህ እኔም እናቴ። ስራህን ስራ። እኔ መጉልቴ ነኝ ያለሁት። እዲህ አንተ ደግሞ። እኔ ይህን ጉልተያት በለኝ በለኝ። እንዴ፣ ምንድን ነው? እኔ የአሁነ ሰው ጋር ልታቆራርጠኝ ነው እንዴ? በቃ ልስራበት። እሽ እናቴ፣ ማታ መሪ የጋር እናወራ ታዋራታለ። በቃ አሁን ስራ ቦታ ነኝ። አንተም ግባ ግባ ሂድዬ ሂድ ሂድ። እናቴ እሺ እሺ እሺ ወዴ እማማ አቤት። ስለምነቱ አይደለም ወኬ ነው እናቴ። ልጆት እንዴት ነው? ደህና ነው አይደለም። አንተ ደግሞ ወኬ ነው አልኩህ እኮ። እንደምን ነው? ያሳ ነገር ሆነሳ። አሁን ገና ገባኝ። አሁን ምን ማለት እንደፈለገው ልሶ ምን ፈለግኩኝ። ሰላም ነው አይደለም። ይሄ ናጮ አሁን በቀደም የተመረጠ ማለት ነው ትልቁ ሰው እሱ ማለት ነው። የእኔ ጌታ እንዴ፣ ስሙን ባለማንሳት ብትተባበረኝ ምን ይመስልሃል? ምን ይሄ አሁን? እርሶ በያዙት ስልክ ቁጥር እንትን ቃፎ ይሄ ይመጣል ማለት ነው። ማን? ማን ታፑ ታፑ ታቡሹ! አቤት፣ ማም። አይ እኔ እንዲህ አይነት ነገር አልወድም። የን አልወድም? የምን ይሄ ነው ደግሞ? አይ ማማ፣ እኔ እኮ ለርሶ ያለኝ ፍቅር፣ ለርሶ ያለኝ ክርበት በጣም እኮ የተለያየ ነገር መሆኑ ስላላወቁ እኮ ነው። እርሶ በባለፈው ያሳከኝን አረሰው አንተ ስታወራ እኮ እንደሆኔ ካንችት ነው የምስቀው አሁን ምንፈልገ ነው አይማማ እርሶ እኮ ነት እኮ እርሶ እኮ ማለት ለእኛ እርሶ እኮ ማለት ለሰፈራችን ሰው ለመንደራችን ሰው በሙሉ ማለት ነው። አካባቢ በሙሉ ማቆቱ አድባር እኮ ነት እርሶ አያውቁም እንዴ? ደስ እልል እኮ እርሶ እኮ ተውት ግን አንድ ቦታ ዳርሼ እመጣለሁ። ትንሽ ጠብቆ የጀመርከውን ሳጨርስ። ወዴት ልትተር ነው? ቆይ እንጂ ምኑን እ አድባር ነሽ እያልከኝ ይመስለኝ አድባር ነዎት ብሎ ዝም ብሎ መሄዳለ እንዴ አማማ፣ እኔ አድባር ስላልኩት ተስላልኩ ተዳስ ዳስ ብሎት ነው አይደለ? በቃ እኔ ታዲያ ዳርሼ ልመለስና ስመለስ አይሻልምኝም ታዲያ? አሌባ ቀድሞውንም ያለአንዳች ነገር እንደፈለከ ይመች አጣሁትና። በቃ እንግዲህ ነው አሁን አሁን ትንሽ እንትን ያለ ፍሮሶስ ነገር አለ። ቤት ገብቼ በደንብ ከታሳካልኝ በደንብ ነው ማስቆት ኩርኩር አድርግን ማስቆት በደንብ እንደ ብጥቀጥም ነው እንዲስቆ ማደርገ እንደዛ ነው ማደርጋት። አንተ እንዲህ ወዴን እንደው አዋውተ መሄድ ጥሩ ነው እንዴ? እንዴ ወሬ እኮ ልታወራኝ ነው ብዬ እኮ ነው አፌን ከፍቼ ያለው እናታል። እማማ ያው እንግዲህ እኔ እስክመጣ ድረስ ማለት ነው እንትን አዲስ ደንበኛ ይመጣል አይደለም። ተመልሼስ መጣም ደግሞ እንደገና በደምብ ኩርኩር ኩርኩር ኩርኩር አድርገ አጫውተታለሁ። እሺ ከዛ ስመለስ፣ ስልኩ ደወለ። ሃሎ መጣሁት። እንትን ስልክ፣ ይሄ ሰውዬ ደውሎ ነው። ኧረ አውረው ደውሎ ነው አልኩ።

ይሄም እንደ ወጣ ቀረ። ብቻዬን እንደው ገቢያም ይደ ገቢያው ጠፋ። ደህና ዋሉ ማማ። እዴት እስኪ ቆይ እናት ዓለም ቆሜ እስኪ እንዴ በማደር እርግጠኛ አይደለም። እናት ዓለም ደህና ዋል ሻልከኝሳ። እንዴት በጠዋቱ እንዴት ዋል ሻልከኝ እኮ እ ለሱ ነው እንዴ ትንሽ ሀሳብ ስለ ያዝኩ። ጎሽ ጥሩ ነው። እንኳን ያስከ ምኑን ቲ በሀሳብ መያዙ እኮ ጥሩ ነው። ቆይ ማማ፣ በምን አይነት ሐሳብ እንደተያዝኩ አውቀው ነው ሀሳብ መያዝህ ጥሩ ነው የሚሉኝ? እሱን ልጠይቅ እኮ ነው።

ግን ምን የጀመርከውን ሀሳብ ለሰው ሳታወያየው እንቅፋት ሆኖ እንዳይጥል እየፈራውልነው። አይፍሩ፣ ችግር የለውም ተጠንቅቄ እራመዳለሁ። ምን ነው ትርንጉ ከሰው ጋር መወያየት ማን እንገደለና። በሉ እንግዲህ ሰላም ሁኑ። አደራህን ደግሞ ሀሳብህ እንዳታዝረከርክ በጥንቃቄ እየተራመድክ ባጣ ባጣ እንደው በፌስታል ይዟል አሰሚን ግባበለው። ማለት አሁን ነው እንግዲህ ምኑን ያልሰማሁት ይህ ከተማ ጽዳት በካይነት ስላለው ፌስታል መከልከሉን አልሰማህም እንዴ? ችግር የለም፣ በዘንቢል ሰበስበዋለሁ። ሰበስበዋለሁ አለ ወይ ጉድ! እማማ ታቀላቀላኮት። በቃ እሰይ እስኪ ምን ተገላገለች? ወንድ ነው ሴት? ስለምንድን ነው የምታወሩት? ተገላገለች ያልከው ወለደች አይደለም? እን ዝም ብሎ እና የምን ግልግል ነው የምታወራው? እኔ አልኩትም ምንድን ነው ተገላገልኩት የምትገላገለው አንድ ለሱ በቃ ግልግል ሆነ፣ ከሱ ጋር ተገላገልኩ ነው ያልኩት፣ እንጂ ወለደች ወይ እኮ እማማ? ከልጅ ነው አዎ። ታሱ ተገላገልኩት፣ ግልግል። አረ እንኳን አረፍክ እናቴ። እንዴ ማን አገላገላችሁ? ተጣልታችሁ ነበር እንዴ? ማይታስ ጨራሽ። አሁን ዳራሳ በቃ ወፈራ፣ አደጋ፣ ቁመት ጨምር አሁን ጦርታ ነው እሱ። አንተን ወይ ጉድ! ታዲያስ አሁን ምንድን ነው? ምን አስቀና ነገር አለ እንዴ? ምን ነው ቅናት ነው? ኧረ አድርግልህ እናቴ። ምን ቢያገኝ ነው ንገረኝ፣ እስቲ ምን ያስቀናኛል እኔ። አሜሪካን አገር ልሄድ ነው እኮ ነው የምልህ እኮ አይደለምን አሁን

ሕክምና አይደል ለስራ ነው የምሄድ። ነው ልጅ አይደለም እንዴ በህልሙ ነው እንዴ የሚሰራው? አይ በቅርብ ነው እኮ ማለት። አይ ታቡሽ እቃ እንደማምጣት መርካቶ እንደመሄዱ መስሎ ነው እንዴ? ወይ ድሊ እኔ ግን ለማልፍልኝ ነገር እርስዎ እንደዚህ ምንድን ነው እንደዚህ የቀኑት? አንተ ስነ ስርዓት ያዝ። እኔ ትሩንጎኔ በአንተ ጎረምሳ ምቀነው ገና ለገና ታርሶ ልጅ ጋር ሄዶ አመርካን ዘ

ታፑሽ እንደሱ ካልክማ ለምን ሄደን አሜሪካ አድርሰን አንመለስ? እሱ ከጠባቂ ነው ነው እነዚህ መቆየት ይ ይችላል። ችግር የለም፣ ሂድ ብቻ። እንዲያው ስሞት ስሞትልህ፣ ይኸውልህ፣ ቀኑ ይድረስ አቸኩል፣ ግድ የለህም፣ ይሄዳል። ምን ነው ማመን አልፈለጉም። ይሄ የሚከፈል ነገር በሙሉ ተከፍሎ ነው የመጣው። ምን ነው ቀረለው ብላት ላት ቅር ብሎታል። አንተ እንዴት እንዴት ነው የምትናገረው? ትርንጎ እግሩን ይዛ ታስቀረዋለች። ያለማን ነው ስማ

ለማንኛውም እሱ ለልጁ ደስ ብሎኛል እናቴ። እሺ አሜሪካ፣ አሜሪካ፣ አሜሪካ ታዲያስ። አሜሪካ ይሄ ልጄ የመጣልሽ ነው ያለ ይሄ ሳፍጅሽ፣ እንደዚህ ዘርግታሽ፣ እቅፍ አድርጋሽ ታቀበለ ቱ አሜሪካ አገር። አይ ታፑሽ፣ የስ ማማ፣ ማማ ወተቱን ነው እንዴ? አይደለም ምንድን ነው? ወታትለን ማማ ማለት ፈረንጃ ነው። ማማ አልክ እኮ እንግሊዘኛ። የአንተ ነገር እኮ እንግሊዘኛ። ምን ትብር የሀያ አምስት ብር እንደት ብትንቅኝ ነ ማለት እንደት ነ ማለት። ቆጥበሽ ነ የምትመጪው ሀያ አምስት ብር ምናምን ብለሽ የምታመጪው። እኔ ነገር አልፈልግም። ነይ የእኔ ልጅ። እናቴ ከእኔ ምንድን ነው እንደዚህ የሚያደርገው? አራሳዊ እናቴ፣ አስደነገጠሽ አይደል እንዴ? በጣም እንጂ። ወይ ታፑሽ። በል ምንጀራ ገና ለገና እንደው ጥጋብ ይውጣ። ገና ወደፊት ከዚያ ተሻለ ጥጋብ እነመጣል እንጠግበል። አሁን እስ እንደ ጠገበች አህያው ሆንክ እኮ። ምን ነው ትሩንጎ አናፋ እኮ በሰላም ነው። ግን እንደዚህ የሚሆነው ልጀዋ ልጁን አሜሪካን አገር ሊልክ ስለሆነ ነው። በደስታ ሰክሮ እኮ ነው እንደዚህ የሚናገረው። ኦኬ ለዚህ ነው እንዴ? ምን ነው የእኔ ልጅ ነገሩ እንደው ቀለል አረግሽ፣ ቀለላረግሽውሳ አይ፣ እንደዚ እንኳን አይደለም። እና እንዴት ነው ያው፣ እኔም በቅርቡ ስለሚሄድ ነው ውጭ ሀገር። አው ፕሮሰስ ላይ ነኝ። ምን ነው የዘንድሮ ልጆች እንደው ከሀገር መውጣትን ወደዳችሁ። እሳ አገሪቱን እኮ ራቁቷን አስቀራቸዋት። አይ እኔ እንኳን ለትምህርት ነው። እሰይ እሰይ እናቴ፣ ጥሩ ነው በቃ በንኪ ያው ሰላሳ አምስት ነበር የሚሸጥ ተማሪ ነሽ ብዬ አስር ቀን ሸልሻለሁ። ሰላም ግቢ። እሰይ እናቴ አይዞሽ። አንክረሽ ተማሪ ስራ የሚሰራሉ ስሪ ገር ታገር ለመሄድ ጎመል ጎመን 25 ብር ትላለች ትላለሽ። እና የስንት ይሁንልህ? የመቶ ወይም የሁለት መቶ ነው። እሱንም ማን እስመጭ ጠለው አለውና፣ ለዛ ነው እኮ እኔ አልሸጥም ያልኩት። ደረጃችን እድገት በድገት ቀስ በቀስ ከፍ ከፍ ማለት አለበት። የምን ችርቻሮ ነገር መሸጥ ነው ትንሽ ትንሽ ነገር ቁጡ ቁጡ አንተ ወይዘሮ ትርንጎ ለቃቃሚ ናት እያልክ እየሰደብከኝ ነው እንዴ? እንደዛ አላልኩም። ወይ ውጭ አገር እንዲህ እንደው አፍህን ክፈተው አንተ። እርሶ ደግሞ ያላሳብኩትን ነገር አሳስቡልኝ። ስማ እንዲህ ዝም ብሎ በባዶ ሜዳ መቀደድ ጥሩ አይደለም። አዲሱ መሪ እንደመጡ እንዳትረሳ። መጠረዝ የሚባል ነገርም አለ። ደሞ እርሶ ምን አገባሁት? ታፑሽ ተው እናታለም። ልጅን እኮ ምትልከው ሰው ሀገር እኮ ነው። እንዳድሮ በሆንማ የት ሀገር ልትልከው አስበ ነበር ሰው የሌለበት ሀገር ማን ነበረ ማን ነበር እስቲ አምጡልኝ ማን ነበር ይሄ ሰው ምንም ሰው የሌለበት ሀገር ይሄ ሰው የሌለበት ሀገር በረዶ ብቻ ያለበት አንታንትሪካ ነው ምንድን የሚባለው ሀገር ነው አርታርቲካል አዎ እሱ ነው አርታርቲካል ያቁታል እንዴ ብርሃኑ ልጅ ታማሪካን ሀገር የመጣ ጊዜ እንዲሁ አስር ጊዜ ስለ ስለሱ ነበር የሚያወራ ታዛ ሀገር ይምጣ እንጂ የሚያወራው ዛ ሀገር የሚኖር አስመስሎ ነበር አስር የሚያወራ አይ ነበር በሱ አውቀዋለሁ አቤት አስታዋሽ ማግኘት፣ አቤት ጭንቅላት፣ አቤት ስፋት። እንደው አስታዋሽ ማግኘት ራሱ ትልቅ ነገር። ለምን ዘርሽ ይብዛ እማማ በብርሃኑ ልጆች ጆ ዘራችሁ ተባራካው ይብዛ። እንዴ አንተ የልጅ ማልፎ ደግሞ እሱን ጦረኝ ልትለው ነው እንዴ? አላ ምን ቦታው። ለምን ጾመን አላድርም። ምን ታዲያ ምንድነው የፈለከው? ታደስ የኔ ልጅ እዛ ሀገር ሄዶ ብቻውን ነው። አሁን ሰው አገኛ፣ ዘመድ አገኛ፣ ወንድም አገኛ ለይታወቅ እንጂ አሜሪካኑ አንታርክቲካን ነው ልትልከው የፈለግከው? እሱማ ልክ ነው እኮ ግን ልጅ እዛ ሀገር ሲኖር ማስቀጥሮ ስራ የሚሰራ ሰው ማገናኘው ሰው ያስፈልጋል ተብሎ ነበር እኮ። ለምን ጉዳይ? አይ እሱን ነው ካል፣ እንደዛ ሳይሆን ይሄ ማስታወቂያ ላይ ቀበሌ የቅርብ ተጠሪ የሚል ስም አለ አይደለም የሚጻፈው፣ እሱን ተፈልጎ ነው። ታፑሼ ስማ፣ ተጠሪነት ዋስ መሆን እኮ ቀላል ነገር እኮ አይደለም። ማማ እናቴ እናት እናት እኮ ነው ትርሱ። እናት እናት እናት፣ አይደለም አይደለም። ታፑሽ ቆይ ቆይ ልንገር፣ ባታስፓ ሞልቶኝ ምን ነው እናት? ቅድም እንደዚያው፣ አሁን ምን ተገኝቶ ነው እንደዚህ የምትሆኑ? ኧረ ምንም፣ እኔ ሁሉ ጊዜ የእርሶ ልጅ ነኝ። ምንድን ነው? ይቅበሩኝ፣ እማማ ይቅበሩኝ። ዛሬማ እዚህ እሺ ሳሉ ተዝጉሉት፣ ባጭራሽ አለናስ እንደዚህ ለመሆን ነው የሀያ አምስት ብሩን ጎመን መናቀ ሀያ አምስት ብር ልግዛ ስትለኝ ናቸው። እንደው አለማወቅ ነው አለማወቅ። እውቀት እኮ ውቀት ነው። አይ ታቡሽ ህይወት በደረጃ አታቅባል። የኤፍሬም ታምሩ ዘፈን ነው ይሄ። እሱን መስማትማ ጥሩ ነው፣ ግን ለመናደድ ቸኩለ፣ ይቅርታ ለመጠየቅ ቸኩለ፣ ለመደሰትም ቸኩለ። መቼ ነው የምሰማው? ንገረኝ እስኪ። ልጄ ከአሜሪካ ዶላር ስልክልኝ ነው የምረጋጋው። ሰመና ዝሮ ነው የምረጋጋው። እንተዚህ እንዳዘሰል ነው የምረጋጋ። አይ እንግዲህ አጭቅጭቀኝ። እኔ አሁን ለልጄ ለብርሃኑ ደውልለትና አንተ በደንብ አስረዳው እሺ። እማማ ያርሶ ለታ ማቼ ከዛ ግን እንደ አረ ለምን አስፋልት ለታነጠፍ ብሉኝ በአንድ ጊዜ ንጥፍ ዝርግት ዝግም አልልም። አረ ትነጠፋለህ። አይ ቆረቁረኝ እንጂ እንደዚህ፣ እንደዚህ፣ እንደዚህ ብንከባላል። ለራሱ ምን ችግር አለ እንዴ? ወይ ወይ ወይ ወይ ቁልፉን እንድነግርህ ነው እንዴ? አይደለም፣ ካራሱት ብዬ ነው ለማስታወስ። ኦ እሺ፣ በቃ ልትገባ ነው ልጅ ወላታው እንዴት እንደምመልሰው። አትመልሰው ይቅር አራጫ ለቁ መማ ምንድን ነው? የምን ጭንቀት እንደ ታፑሽ ይኸው ይኸው መንገደኛው አየዋደል? አይደል አሁን ሰላም ሳይለን ልሄድ ነው። አረ እንደው ግድ የለም ሰላም በለን እናቴ፣ ለክፉ ለደጉ የረሳሁት እንዲማ እንደ ያውም እርምጃ የተቀላቀለበት ነዋ? ምን ነው ስትረመድ አታውቅም እንዴ? አዎ አንተ ቀልብን ለማን አስረክበ ተመልሰ ነው። ለሄድኩበት ነው። ምን ነው አልተሳካም እንዴ የኔ ጉዳይ መስሎት ነው። ታዲያ የማን ነው? ገንዘቧን ለማንም የበተነችው ታናሽ እህቴ ናታ። ውይ በሞትኩት ምን ነው አንተ ሰብሰብ ባታረግላትም ነበር እንዴ? አሴታ ያዙ ከማን ብዛት ነው ምኑ? አየ ዘንድሮ ልጅ ፍቅር ዟታ አይደለም ገንዘብ የበተነችው። አረ እንደዛ አይደለም። አሁን ጨዋታው ደራ። ከማን ነው ፍቅር የያዛት? ውጭ ሀገርን ልክሻለን ብሏት? ክፍያውን ከየትም አምጥቼ ተበዳድሬ ከፍዬ ነበር። ምን ያረጋል

ተማታ አምሳ ብር እኮ ሺ ብር ነው ዋጣሁት። ያከፈልከው ታገስ እኮ እማቄ እኮ ጓደኛ የለም፣ ልጅ የለም። እሱ አሳድጋለሁ ብዬ እሱ ዛፍ እንደዛ ቅፈ ቢኖር አይሻል ሞት። ከዚህ በኋላ ስራ መስራት እህት ማትም ሹንኩርት ኩርት ምናምን ሸጭ ያለ በወየል ግዜ ከዚህ በኋላ በቃ አይበለም። ይሄ እማማ ሽጡ በቃ ሽጡ፣ ራሶ ጉንዳን ራሶ ጉንዳን ሽጡ። አይ ሀገራችን፣ አይም ኢትዮጵያ፣ የእኛስ መጨረሻ ምን ይሁን? ውይ ውይ ውይ ውይ። እኔ እኮ ሰው እንዴት ነው የሚጃጃለው? ግማሹ በበራ ሄዶ እንደዛ ሆኖ ውሃ በልቶት ይሞታል። ግማሹ ደግሞ የራሱ እኮ ዜጋ ነው እኮ የሚጫወት እዚህ ተቀምጦ እዚህ እንርካለን እያሉ እንዲያው የልጆችንም ብር እየበሉ እንደዚህ ሰውንም እያሳበዱ። አረ እንዲያው ጉድ እኮ ነው። አረ እንዲያው ጉድ እኮ ነው። ሰው እንዴት በራሱ እንዲ በራሱ ላይ በሰው ላይ እንዴት በወገኑ ላይ እንዴት ይቀልዳል?